እሺ አቶ ናታል፣ ኦኬ፣ እንኳን ደህና መጣህ። እሺ መቼም ውዷ ልጄ ከኔ ጋር እንደመጣህ እንዳላወቀች ተስፋ አደረጋለሁ አለ። በፍጹም ጠሪው እንኳን የላትም። ግን የድረ እናት ለምን ነበር የፈለጉኝ? መጀመሪያ ተቀመጥ። ናታልም ቤቱን በደንብ አየ። እንዲህ ምን ነው ቤታችን ልትገዛው ነው እንዴ? አረ የዲያራ እናት ምን ምን አቅም አለ የሚና ነው ቤት የምገዛው። በደንብ አየኸው ብዬ ነው። እሺ ለምን እንደፈለጉኝ ማወቅ ፈልጊያለሁ። ወደዚህ ስትመጣ ለምን እንደሆነ አውቀሃል። ያው ወደዚህ ስመጣ ዲያራ ስራ እንደሚያገኙልኝ ነግራኝ ነበረ። ምናልባት ያ ነው ብዬ ያው እርግጥ ወደዚህ ስመጣ ብዙ ነገር እያሰብኩ ነው የመጣሁት። ነው ወይስ የድራያ እናት ሰርፕራይዝ ልታደርገኝ ነው እያልኩ ነበር። ስንት ጓደኞች አሏት አለ እንዴ እያልኩ ደግሞ አስባለሁ። ብቻ ከዛ ድረስ ስመጣ ብዙ ነገር ሳወጣና ሳወርድ ነበር። ቆይ ግን አንተ ማን ነህ? እኔ ናታል ነኝ። ቅድም እኮ ስገባ ያወቁኝ ይመስሉ ነበር ናታል ሲሉ እኔ እሱን አልጠየኩም። ለምንድን ነው ግን ልጄን ያስለቀካት ወይስ እሷን ያሳገጥካት? አንተን ሬዴራያናት እኔ እሷን የማሳገት አቅም ቢኖረኝ ኑሮ እንደዚህ ይቀመጥ ነበር? ስራ ፈተች። እሱም ደግሞ እኔም ነግሬያት አለው ለዲያራ በአጋጣሚ ወደዛ ቦታ ሄጄ ድምጿን ስሰማ እንዳስለቀኳት። እሺ ቆይ ፖሊስ ነህ? በፍጹም አይደለሁም። ወይስ ሰላይ ነህ? እኔ አንድ ድሃ ስራ አጥ ከቤተሰብ ጋር ተጠግቼ የምኖር ሀ ቦዘኔ ነኝ። እኔ የዛን ቀን ጫካ ውስጥ የዲያራን ድምፅ እየጮኸች ስሰማ ሄርኩኝና አጋቾቹን ደብድቤ አስለቀኳት። ግን ደግሞ ከእርሶ ጋር ይሁን ከማንጋ ከዲያራ ጋር ይሁን አላውቅ። ይኸው ጣጣ ውስጥ ገብቼ እኔም ለራሴ ጣጣት ገብቻለሁ። የሆኑ ሰዎችም እየተከተሉኝ ነበረ። እኔም ዲያራን እየተከተሉኝ ስለነበር ዲያራንም እንዳያጠቋት ብዬ እየፈራው ነበረ። ለምንድነው የፈራኸው? አረ በፍጹም እኔም ጣጣ ውስጥ ገብቻለሁ። እናንተ የምትፈሩት የሚያጠቃችው ሰው አለ እንዴ? አይ እንዲሁ ለጥንቃቄ ነው። ለማንኛውም መሄድ ትችላለች፣ ጨርሻ አለሁ። ለዲያራ ደግሞ ምንም አይነት ነገር እንዳትነግራት። አሁንም ቢሆን አይኔ አንተ ላይ ነው አለና እናታልም ብድግ ብሎ በፈገግታ ወጥቶ ሄደ። ስማኝ፣ ተጠራጥራኛለች። የሚያመነችኛ አይመስለኝም፣ አስተያየቷ፣ አነጋገሯ። ቆይ በቃ መልሼ እደውልልሃለሁኝ። ሄሎ፣ እንዴት ቆየሽ? ወደ ቤት ገባሽ እንዴ? አይ ቆይ፣ ገና አልገባው ከጓደኞቼ ጋ ነኝ። ትንሽ ቆይ ቼ ገባለሁ። አረ ይሻላል ብለሽ ነው በዚህ ሁኔታ ብዙ ባታመሽ ጥሩ ነው። አሁን ማን ታለክ? ምንም ቢሆን አንተ መተታ አድነኛለህ። ሰው ምንም አልሆነም ማለት ነው። አረባከሽ እንደዛ ነው ምታስቢው? የዛን ቀንም እዛ መገኘቴ ፈጣሪን አመስገኙ። ፈጣሪ ረድቶች ነው እንጂ ስለዚህ ራስሽን መጠበቃለሽ፣ እሺ የኔ አሳቢ። አመሰግናለሁ። እሺ፣ አንተስ? ላገኘነው ያልከኝን ሰው አገኘህ? አው አገኘውት እና ተገናኘን እና አውርተን ተለያየን። አሁን ወደ ቤት እየገባው ነው። አሁን በቃ ወደ ቤት እየገባው ነው። ደውልልሽ አለው ከገባው በኋላ እሺ። በቃ ግን ብዙ አትቆይ እሺ። ቶሎ ደውልልኝ እሺ። እስከዛው ባይ ባይ። በቃ ቻውሽ። እዚህ ባክሽ፣ አሁን በዚህ ሰዓት ስልክሽ መያዝ ነበርብሽ ባክሽ። ቤስት ታስፈልጊኛለሽ አንሹ ቤዝም ስልክ እያወራች ስለነበረ ስልኳ ቤዝዬ፣ ነበረ። ና እና ናውዲዬ፣ አንዴ ማንሳት ያለብኝ ስልክ ተደጋጋሚ እየገባልኝ ነው። መልሼ ደውላለሁ። እሺ። ሄሎ፣ የፉዬ እንዴት ነሽ? ደህና ነኝ ቤዝ። ይቅርታ አንድ ነገር ላስቸግርሽ ነበረ፣ ከአንቺ ሌላ መጠየቅ የምችለው ሰው ስለሌለ ነው። ምንድን ነው የፉዬ? ችግር አለ እንዴ? እያል እየሰማሁሽ ነው። ንገሪኝ ቤዝዬ። ተወሰነ ብር ፈልጌ ነበር፣ በሆነ መንገድ ቶሎ ለመመለስ እሞክራለሁ። የምን ብር ለምን አስፈልጎሽ ነው ይፉዬ? እሺ ስንት አስፈልጎሽ ነው? እኔ እሰጥሻለሁ። እሱ እንኳ ሌላ ጊዜ ነግርሻለሁ የብሩ መጠን። እሺ ይፍዬ፣ ምንም ችግር የለው እሰጥሻለሁ። እውነት ቤዝ፣ በጣም አመሰግናለሁ። በቃ ማግኘት ስላለብኝ ነው። እሺ በዚህ ማታ የደወልኩልሽ። እሺ ፍዬ፣ ተናደሪልኝ። እሺ፣ እሺ ቻው